ግሪን ኦፍ ዋይ ከን በር ኦልሞስት ኤኒሃው ነው ከጆርዳን ፒተርሰን አብዛኛው ሲሰማው እኔን ጨምሮ፣ ግን ኦሪጂናሊ የኒቼ አባባል ነች እና ወደ አማርኛ ለመቀየር የምችለውን ወደ አማርኛ ለመቀየር ሞክሬያለሁ፣ ግን በጣም ከባድ ነው። የተሻለ ደግሞ መቀየር ይችላለሁ የሚል ካለ መሞከር ይችላል። ለምን ብለህ ብትጠይቀው ጠንካራ መልስ ሊሰጥህ የሚችል ሰው ምንም ነገር ቢያጋጥመው እንዴትም ብሎ ማለፍ ይችላል። አንድ መድረክ ላይ ሆስቱ ሰውየው ይጠይቃቸዋል፣ ታዳሚዎችን ማለት ነው። ከናንተ ውስጥ የዛሬ የዛሬ አንድ አመት መቶ ሚሊዮን ዶላር እጃችሁ የመኖር እድሉ ምን ያክል ስንት ፐርሰንት ነው ብሎ ይጠይቃቸዋል ከዛ ውስጥ አብዛኛው uh, 0% በጣም ከፍ ከተባለ 10% አብዛኛው ሰው አይኖረኝም፣ እጅ አይገባም ነው። እናም ደግሞ ያስኬዳል ነው ቢጠይቀኝ እንደዛ ነው ብሎ ፕሮባብሊ ሪዝነብል ከሆነ ሪያሊስቲክ ከሆነ ነው ማለት ነው። ከዛ ግን እሺ ያለና ሁለተኛ ጥያቄ ትንሽ ነገር ቀየረ ጥያቄ ላይ እሺ ያን 100 ሚሊዮን ዶላር ብር ነበር ኤኒዌይስ እጃችሁ ካላስገባችሁት እናታችሁ ወይም ሌላ በጣም የምትወዱት ሰው እናንተ ጋር ትልቅ ቦታ ያለው ሰው ይለያችኋል፣ ታጡታላችሁ። ያን ብር እጃችሁ ካላስገባችሁ ማለት ነው። ሁለተኛ ጥያቄ፣ አሁንስ የማግኘት እድላችሁ ስንት ፐርሰንት ይሆናል? ብሎ ጠየቃቸው። ከዛ ቁጥሩ ተቀየረ ማለት ነው። እንዴ ምን ጥያቄ አለው? በቃ መቶ ፐርሰንት፣ ምንም ጥያቄ የለውም። መቶ አስር ፐርሰንት መቶ ፐርሰንት መቶ አስር ፐርሰንት አንድ ሺህ ፐርሰንት ያለምንም ጥርጥር በቃ እጅ ያስገባዋሉ። እንደዛ ሆነ የታዳሚዎቹ መልስ ማለት ነው። ሁለቱ ጥያቄዎች ላይ ምን የሚለው አልተቀየረም፣ አንድ አይነት ነበር። የተቀየረው ለምን የሚለው እና ጠንካራ ለምን ሲኖረንና ሳይኖረን ሰላም አለይኩም ጠንካራ ለምን ሲኖር እና ሳይኖረን ምን ያክል ልዩነት እንዳለው በጣም ያሳያል። ይሄ ይሄ ምሳሌ ማለት ነው። ግን አሁን ጥያቄ ምንድነው መሰላችሁ? ይሄ ይሄ ጠንካራ ለምን፣ በጣም ጠንካራ የሆነ ለምን፣ በራሳችን መፍጠር የምንችለው ነገር ነው ወይ? ማለቴ በተፈጥሯዊ ሁኔታ የሆነ ነገር ተፈጥሮ ምናልባት አደጋ ተፈጥሮ ምናምን ሊያስፈልግ ይችላል፣ ወይ ደግሞ አላ ሰው ታሞብል ሊሆን ይችላል የሆነ ችግር ተፈጥሮ፣ እንደዚህ በተፈጥሮ የመንገድ ብቻ ነው ሊፈጠር የሚችለው ወይስ አርቲፊሻሊ ራሳችን ለራሳችን መፍጠር እንችላለን? ይሄንን ጠንካራ የሚባል ለምን ማለት ነው እና እኔ እንጂ እኔ እስካሁን መፍጠር አልቻልኩኝም። መፍጠር ሚቻል ከሆነ ማላቅም ታውቁት መንገድ ካለ ትነግሩኛላችሁ። ምክንያቱም ይሁዋስ አጉሪ ነፍዋይ ካን ቤር ኦልሞስት ኤኒሃው